ማ ቤት? የት ማለቴ? ማ ቤት ልትወስ ማ ቤት ልትወስጂው? ደግሞ ቤተሽ ወስደሽ ደግሞ ልትደፍሪው ነው ልጁ። የቀረሽ ነበረ ወደ ቤት ልብስ አይደል አላለችም። ማን ቤት ልትወስጂው ነው? ደግሞ ልጁ ልትደፍሪው ነው? አስገድደሽ ልደፍሪው። አፈቅራለሁ ስትይው አልፈልግሽም ስላለሽ፣ ደግሞ አሁን ወደ ቤትሽ ወስደሽ አስገድደሽ ልደፍሪውን የቀረሽ እኮ እሱ ነው። በቃ ደግሞ ከዚህ በኋላ እኔ አላስቸግረም፣ የምትፈልገው ነገር ብቻ ነው የማደርግልህ፣ በምትፈልገው መንገድ ነው የምሄድልህ። ስለዚህ አሁን ብቻ ንቃ፣ ይነቃል። ለአንቺ ብቻ ካጠግቡ ራቄ፣ ከአንቺ ከሱ ህይወት ብቻ ውልቅ ብለሽ ውጪ። አንቺ አሳዳጊ በደለች ሴትዮ! ወይኔ! እንደ ሴትዮ ማላይበት ቦታ የትል ድረስ? እስኪ ጠቁሙኝ። የሚሄድበት ቦታ እሷን ማላይበት ቦታ ጠቁሙኝ ቤተሰብ። እናንተ ኮ ባለ ሁለት አይናችሁ ጭራሽ ከሆነ ቤተሰብ ሰዳለች። ደግሞ ጎንበስ ሳር ብላ የምትስመው ነገርስ ከሳምች በኋላ የምትጠርገው ነገር ለነገር እኮ የምትጠርገው ለምን እንደሆነ ታውቃላችሁ? ቤተሰብ አፏ ከፍታ እኮ ነው ልትጎርሰው የምትፈልገው ማለት ነው። ለዛ ነው ምራቋል ስለምትለቃልቀው እኮ ነው የምትጠርገው ማለት ነው። እንዶ የሚጠርግ አባዜ ይጥረግሽ፣ አንቺ ሴትዮ። ሌላው እናቴ እኛ እኮ እውነቴን አናንቀጥቅ ስናንቀጠቀጥ እኮ እስከ ጥግ ድረስ ነው። እቴቴ አቤላ እኮ እየጌ ብሎ አለቀሰ። ድል ያለ ፕሮግራም አዘጋጅቼ እንደዚህ ውስጥ እንድትገባ ያደረግኩት እኔ ነኝ። እዛ ስትገፋ ስላ አንተ ከዳገት ላይ ሆነ እንደ ዝንጀሮና ጦጣ ይግፉ እኔ ምንም አልልህ። እናንተ ላይክ እያደር የእርግማን መንፈስ የተወጋዩን እያላችሁ ላይክ አድርጎች አሰላም አለይኩም ወራመቱ ላይ በረካቱ። ውድ እና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ እንደ ቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ በፊት ቤተሰብ ከሆናችሁ ላይክ፣ ሽር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድጌ ከልብ አመሰግናለሁ። አላይ አክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሽር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሻ ሸበር ቪዲዮ ነው ማለት ነው እንግዲህ ከትላንትናው ቆረጥ ቀንጨብ የተደረገውን ማለት ነው። ትናንትና ፌንት ነቅሎ ሲወርቅ ነበረ ያየነው። ዛሬ ደግሞ እንግዲህ ሆስፒታል ገብቶ ውሽሚቱ ግንባር ግንባሩን እያለችው ወደ ቤት ልውሰደህ እያለችው፣ ሰራዊቶቹ ደግሞ ከታች ከእግሩ እንደው ከጭንቅላቱ በኩል ቆመው ሲያዋጅቡ መጥተውልናል ማለት ነው። እንደ እውነቴን ነው እምላችሁ፣ እንደው ዛሬማ ተገላገለን። በምን ካላችሁ፣ በፋሻው ከሻሸብር፣ ፋሻው ምንም የሚያክለው ፋሻው ግንባሩ ላይ ሳስር በሰላም መጥቶልናል ማለት ነው። አዎ በሰላም ማለት ነው። ከዚህ በኋላ አላስቸግርህም አላስቸግርም አንተ ብቻ ንቃ። ጭንቅላትህ ነው የሚሰማ፣ አእምሮህ ነው የታመመው። የቱ ጋ ነው? እንደ አንቺ ነሽ ያሳመምሽው። ደግሞ የምታጣድፈው ነው ጭንቅላት ተሻለ ትለ አንቺ ነሽ የጭንቅላት መሚሆንሽበት። አንቺ ነሽ አንቺ ከንቱ ማለት ነው። አንቺ ከንቱ ጭራሽ። እኮ የምለው ይሄ ሐኪም ቤት ግን የት ነው እኔ የምለው ማ ቤት ነው ደግሞ የገባችሁት? ይሄ ሐኪም ቤት እንትን አልጋ ተከራይታችሁ ደግሞ ማን ሆቴል ነው የገባችሁት? አንድ ዶክተር እንኳን ዘው ሲል አላየንም። ማ ቤት ነው ደግሞ ትራስና አልጋ ተሸክማችሁ የገባ አንጂ፣ ከንቱ ማለት ነው። ጭራሽ እኮ ወደ ቤት ልውሰድህ አለችው። ወደ ቤት ልውሰድህ ወይ ምን ልታረጊው? ልደፍሪው? አንቺ ሴትዮ እኮ አታረግም አይባልም፣ ወስደሽ። አብርሃም እውነቴን ነው የምልሽ፣ አትላቂው። ድሮ ድሮ ወንዶች ነበር አስገድዶ ይደፍራሉ የሚባለው የነበረው ማለት ነው። አሁን ላይ ደግሞ ወደ ሴቶች ተሸጋግሯል መሰለኝ። ልውሰድህ አለችው እኮ አስገድደ ልደፍረው ነው ዛሬ ማለት ነው። አብርሃም ተጠንቀቅ፣ ሁለት ተጠንቀቅ። ይቺ ሴትዮ አትምርም። እንዷ አጠገቤ ድርሻ አትበይ። እኔና አንቺ የተለያየን አለሞችንን ያላት ሰውዬ ዛሬ ግንባር ግንባሩን ትስሟለች፣ ጎንበስ ብላ አቅፋ እንደ ማልቀስም ያረጋታል። ምንድን ነው አንቺ የመሳማ ባዝ ያለብሽ ወይ? እናት እንዶ እናትሽ ስትሳ ወይኔ እናት። አንቺ ሴትዮ እኮ እኔ ሌላ ነገር እንድናገር ልታረገኝ እኮ ነው። አንቺ ሴትዮ የመሳማ ባዝ ያለብሽ ወይ? ከመሳም ተለቅፈሻል። ጭራሽ በተኛበት ስማት ግንባሩ ትጠርከዋለች ለነገሩ ሰሞኑም አንድ ቪዲዮ እኮ አውጥተውባት ነበር እንዱ አፏ ከፍታ ጭንቅላቱ በሙሉ ልትውጠው ነው የምትደርሰው ማለት ነው እንዱ ልትውጠው ማለት ነው እ ምራቅ ስለምትቀባው እኮ ነው። እውነቴ ነው ብላችሁ የምትጠርገው በእጇን እንደዚህ እየዳበሰች የምትጠርገው ማለት ነው። ሁለተኛ አላስቸግርህም፣ አጠገብህ አልደርስም እ ደስ የሚያሰኝ ነገር ብቻ ነው ማድረግ የምፈልገው። እውነትሽን ነው። ደስ የሚያሰኘው ነገር የምታደርግለት ሚስት አለችው። የሰማኒያ ሚስት የልጁ እናት ህጋዊ የሆነች ሚስቱ ማለት ነው። አንቺ ብቻ ከህይወት ውልቅ ብለሽ ወጥተሽ እ ሰላም ስጪው ልጁ ማለት ነው። አሁን ሰላም እያሳጣሹ ያለሽ እኮ አንቺና ውሽሞችሽ ናቸው። ወይ በህብረት አያገቡሽ፣ በማህበር ተደራጅተው አያገቡሽ። የሰውን ትዳር በጠበጣችሁ ልጁንን ሰላም አሳጣችሁት። እንዶ ሰላም እጡ፣ ሰላም እጡ። እናንተ ብቻ ሳይሆን እኛንም ራሱ እኮ ሰላም አሳጣችሁን እኮ ሰላም አሳጣችሁ። ግን ጀግኖች ነን፣ ኮመንታተሮች እንደኔ አይነቱ አሽቋላጭና አሽቃባጭ ምንድን ነው ዩቱበሮች አንቀጠቀጥ ናቸው እኮ አንቀጠቀጥ ናቸው። ጋሽ ማነው ቴቴ አቤላ እኮ እያለቀሰ እያለቀቀሰ መጣ እያለቀሰ እኔ ከዛ ስሜት እንድትወጣ ብዬ ነው፣ ስሜትን ይቋረጥ አንተ ከንቱ ማለት ነው። ከዛ ስሜት እንድትወጣ ነው፣ እዛ ስትገፋ ስላየው ነው። አንተ ጦጣ ይክፋ፣ አንተ ዝንጀሮ ይክፋ። ምን ማነው የገፋው? ሩታዬ ናት የገፋችው። ሩታ እኮ መጥፎ ነገር ጠላች እንጂ ምንም ያደረገችው ነገር የለም። ከሚሰራው ስራ መጥፎ ስራ እንዲወጣ አደረገችው እንጂ ማለት ነው እንዲወጣ ፈለገች እንጂ አብርሃም ያው ታጥቦ ጭቃ ነው። ከአንዱ ስታወጣው ከአንዱ ይጨምራል። ከዚህ በፊት ከጽጌ ጋር እንደዛ ስትሆን፣ ከፍቅር ጋር እንደዛ ስትሆን፣ ከፍቅር አስወጣው ስትል ሄደ ማናት የምትባል የድሮ ውሽማው ቃ ማለት ነው። ከእሷ ደግሞ አስወጣው ስትል ደግሞ ሩታዬ፣ ከዚች ደግሞ ከሜዳው አህያ ጋር ተጨመረባት። ስለዚህ ዛሬም ላይ እንግዲህ ቤተሰብ መልስ ሰጥታለች በሱ ጉዳይ ላይ ነገ እመጣበታለሁ። በሱ ላይ እፈተፍታለሁ፣ ነገ በደንብ አርጌ ማለት ነው ያው ታጥቦ ጭቃ ስለሆነ እናንተ እዛው በዛው እዛው በዛ እንዲተራመስ ስለምትፈልጉ ማለት ነው። ሲቀጥል እንኳንም አለቀስክ እንኳንም አስለቀስንህ። አንተ ሴታ ሴንት የወንቅ ሰውዬ ማለት ነው። አን ወንክ ሴታ ሴት አንተ የወንቅ ከንቱ ማለት ነው። ደጋረ ግን አስለቅሰንሃል። ተንበርክኮ ይቅርታ ጠይቋል። ከዚህ በኋላ አጠገቤ ድርሽ ማለት አትችልም ብትለኝም ትችላለህ አለው ማለት ነው። አዎ አትድረስ አትድረስ ለነገሩ አትድረስስ ብትባል እንዴት ይሆናል? አይሆንማ። ምክንያቱም ከእሱ አጠገብ ካልደረስክማ የገብህ ምንጭ ምን ይሆናል? እያካክት ትኖራታለህ ታካለ። ስለዚህ ግዴታ ወደድክም ጠላህም እየተለማመቅ ከእግራቸውን ወርቅ ከነሱ ጋር ትሆናለህ ማለት ነው ከነሱ ጋር። ከዚህ በኋላ አንተ የማትፈልገው ነገር እኔ እዚህ ውስጥ አልከትም። ያንተ ፍላጎት ነው የምፈልገው። ከዚህ ሆስፒታል ብቻ ውጣልኝ። አሁን ፌንት ካስነቀልከ በኋላ ከትዳሩ ጦርነት ካፈጠርክበት በኋላ አሁን አስራ አንደኛው ወይም ደግሞ አስራ ሁለተኛው ክፍል ላይ ከደረስክ በኋላ ነው አሁን ለመሸሽ የምትፈልገው። ማን ይሰማሃል? ማን ይሰማሃል? እኛ ደግሞ ይዘንሃል። አንተ የሆን የሆን አልጫ ማለት ነው። የሰው ትዳር አፍራሽ፣ የጓደኛህን ትዳር አፍራሽ ማለት ነው። አንተ ወዳጅ መስሎ ጠላት ማለት ነው። እኔ ግን በጣም ደስ ብሎኛል። ለምን መሰላችሁ? ደስ ያለኝ ጋሽ አሸብርን ባሻ ምንድን ነው ፋሻ ሳይጠቀለል ነው የመጣው። ተረስቶስ መሰለኝ ዛሬ እሱ ወድቅ መሬት መታኝ ብሎ ይመጣል ብዬ ነበረ። ግን ፋሻው ተገላገለ ዛሬ ማለት ነው። ተገላገለን። ግን ዶክተሮቹ የት ሄደዋል? ነርሶቹ የት ሄደዋል ማለት ነው። ሰራዊቶቹ ከታችና ከላይ ከበውታል፣ ከጭንቅላቱ በኩል ከእግሩ በኩል ከበውታል እኮ። ኧረ ሰራዊትም ምንትን እኮ ክብር የላቸውም እነዚህ ወራዶች ማለት ነው። ተዋረዱ እናንተ ሳዋረዳችሁን። ቡታጀራ የስድስት ስልሳ ስድስት ሀገር ናት ተባለ። አሁን የቀረን ሴቱ ከሴት ጋር ሲጋቡ ማየት ነው የቀረን እያሉ ነው ኮመንታተሮች። ቡታጀራ አሰደባችኋት እኮ ለእናንተ ለዩቱ ዶላር ለድራማችሁ ስትሉ ቡታጀራ እኮ ሃይማኖት አልባ ህዝብ አደረጋችሁት እኮ በእናንተ ስራ ማለት ነው። ቡታጀራ እንዲሰደብ፣ እንዲረገጥ ሃይማኖት የሌለበት እንዲሁ ባህል የሌለበት ሀገር እኮ አስባላችሁት። አፈር ብሎ አፈር ያስፈላችሁ እናንተ ሴሰኞች ማለት ነው። እናንተ የዝሙት አስፋፊዎች ማለት ነው። አሁን ምንም ስትነካው፣ ስታሻሻው፣ ስትስማው ምንም መልስ አይሰጥም። በቃ ደስ ያለው ነው የሚመስለው ማለት ነው። አሁን እንትና ጋሻሸብር ማለት ነው ነገ ተቀብያታለሁ ብሎ መምጣቱ አይቀርም። ይሄ ልጅ እንዳስማሚያው ማለት ነው። ይቅርታ ሲጠይቀው ራሱ ረ ምንም አላጠፋህም አለው ማለት ነው። በቃ ሄርሜላ ስላመጣለት አቤላ ተደስቷል ማለት ነው። ጋሻሸብር ማለት ነው፣ ምንም አላጠፋም። በደንብ ነው ያጠፋው፣ በደንብ ማለት ነው እሱ ባያመጣልህ እኮ ይች ከንቱ ካንታ አትለጠፍም ነበረ። ስለዚህ ምንም አላጠፋህም ማለት ምን ማለት ነው? ይቅርታው ተቀበለው፣ ችግር የለውም ነገር ግን ምንም አላጠፋህም ብለ እንደ ኖርማል ምታየው ማለት ነው። ለማንኛውም እንግዲህ በሩታዬ ላይ እንግዲህ ነገ ፈተፍትበታለሁ። ዛሬ መታለች ማለት ነው። ኔ ቆጆ እምር ብሎባት ነው የመጣችው ከእህቷ ከሜላት ጋራ ማለት ነው። ሰላም እደሩልኝ፣ የነገ ሰው ይበለን። በሱ ነገ በደንብ አድርጌ ፈተፍታለሁ። ቻው